እንግዲህ ያው የመጨረሻው ፓክ ላይ ነው ያለነው ሪፍራንስ ሶ ሪፍራንስ ሄዲንግ ዋን የሚሰጠው እንደበነደው እንግዲህ ሄዲንጎች የሪፍራንሶች ነው የጻፈው ያው ቀጥታ ነው እንደ ማንኛውም አርት ነገር ነው እንግዲህ ሙስ ሪፍራንስ የራሳቸው ሩል አላቸው የተለያዩ ሪፍራንስ ጋዜጦች አሉ። ኤፒኤ ቻር ሻጎ አባርክች ኦር ኤምኤልኤ ቻር አይኢ ቻር ብዙ ናቸው ያሉት እና

እንደዚህ ያለ ይባያል እና እ ሪፈረንስ መሆን ያለበት ሃንጊንግ ስታይል ነው የምንጠቀመው። ላይ ሪፈረንስ ወገመት አምስትን ገባ ብለን ከአንደኛው ላይ ያለው እሱ ፓራግራፍ ላይ እንገባለን። እዚህ ጋር ሃንጊንግ ስታይል እምትላለች እንመርጣለን። ሦስቱን ከመረጥን ማራው ተንዳለ። አሁን እንደምታዩት ልጅ እዚህ ጋር ሄክ ሎጂካ ተረየ ታውሰው አንዳንድ ክንክስ አድርገን አረፍተ ነገር ከአረፍተ ነገር ሳይለይ ፓራግራፍ አድርገው፣ ሶ አንድ ስትራክቸርድ ፓራግራፍ ነው። ሶ ሴንተንስ ሴንተንስ አንድ እንትን መለየት አለበት ነው። ሶ ይሄ ያው አክቹዋሊ ስቲይ ያልቃል። ይሄ ለፕራንስ። ስለዚህ ቅድም እንዳልኩት እዚህ ጋር ሆነን አይደለም ኢንተር የምናደርገው። ኢንተር ካደረግን ስፔስ ይፈጠራል አይደለም። ስለዚህ አክቹዋሊ የምናደርገው ይሄን ወደ ላይ እንስደዋለን፣ ከዛ ኢንተር እናደርጋለን። እ ይሄ አክቹዋሊ አንገች ዳለን ይሄ ነው እናደጋለን እዚህም እንደዚህ እናደርጋለን። ሁሉም ማለት ነው። የአንዳንድ ነው የሚሰራው ሁለት መስመር ከሆነ ነው ላይ የሚያደርገው። ከዛ በላይ ከሆነ ሁለት መስመር በላይ ችግር የለም። ችግር

ብዙ ጊዜ ቺካጎ ላይ የምንጠቀም ከሆነ ምድል ምድልናም ብዙ ጊዜ ካፒታል ሌተሩ ብቻ ነው የሚመጣው ማለት ነው። ቺካጎ አካባቢ ካፒታል ሌተር ከዛ ምንድን ነው የምናደርገው፣ ኮማ እናደርጋለን። ካፒታል ሌተሩ ግን ኮማ ቺካጎ የሚለይበት ዶት እናደርጋለን። ሁሉ እዚኛውም እንደዚህ ምድልና ላስት ላስትናም ግን

ኤንድ ማሰለ እንደዚህ አይነት ኤንድ አይሷይ ምጠቀሙት ሶ ከዛ ራይቲንጉ ሁሉም እንደዚህኛው ነው ማለት ነው። ሳፍ እንደዚህ ከዛ ከኤፒኤስ ሳምነ የነገር ባቸው ያለው ከዛ ምንድን ነው የምጽፈው እዚች ጋ ቅንፍ እናደርጋለን። ቅንፍ እናደርግና ዓመተ ምሬት እዚህ መታ ለሽ እሺ 13 በሽ 13 ታይትል ነው። ታይትል ሆኖ ግን ታሪክ ነው መሆን ያለበት። እጥሉ ታሪክ ነው ነው ነው ነው የሚገባ ይሄ ነው። ይሄን እናጠፋለን ይሄ ሪፖርት እያደረገ ያለው ኦርጋናይዜሽን ሶ፣ እንደዛ ነው መጻፈው ማለት። ይሄ ኤፒኤ ሲስተም ነው። ኤፒስ ሲስተም አጻጻፍ ነው። አክቹዋሊ የተለያየ ቅድም እንደነገርኳችሁ፣ የተለያየ ሲስተም አለ። ኤፒኤ ለጆርናል ለምሳሌ፣ አውትር እንጽፋለን ልክ እንደዚህ አሁን እንደጻፍ ነው። ከዛ ከአውትር ቀጥሎ ዩሮ አፕሊኬሽን አውትር፣ እንግዲህ ቅድም ነው እንደነገርኳችሁ ነው እያንዳንዱ ስም ሊስት ይደረጋል። ሴም ኦርደር ነው ሁሉም ነገር

ማለት አሁን ለምሳሌ እዚህ ጋር ያለው ዶት አድርገን ምን ያደው ማለት፣ እዚህ ጋር ለስ ሴቭ ዚስ ዋን ኮማ እናደርጋለን። ዶት ሁለት ብቻ ከሆነ እዚህ ጋር ይሄ ነክስ እናደርግና ኮማ እናደርጋለን። ሁለት ብቻ ከሆነ ግን ምናልባት ነው አርብ ይሄ ነው ያሳፍኩ። ሶ እንደዚህ ነው የምናደርገው። ከዛ በኋላ ያው መጨረሻ ላይ የመጨረሻው በመጨረሻ በፊት ኤንድ ሜቶድ እንጠቀማለን። ገበት ስጅ ጋር ኮማ አድርገን ሲማውን ዘድ ብቻ ይሆናል ማለት ኤፒ ስትራክቸር ከሆነ ገዛ የሮፍ ዘ አፕሊኬሽን ዝጋ እንደሚታዩ ታይትል ኦፍ አርቲክል ጻፋል። ታይትል ኦፍ አርቲክሉ ናውኖችና ፕሮፐር ናውን የመጀመሪያው ለተር ብቻ ካፒታል የሚሆነው ማለት ነው። ሌላ ሁሉ ስሞል ነው። ፕሮፐር ናውን ከሆነ ብቻ ነው ማለት ነው ካፒታል ሊሆን የሚችለው፣ እና ፈርስት ለተር ማለት ነው። ሳብታይትል ካለ ያው ኮለን እንጠቀመና ቀጥል እንቀጥላለን። ለምሳሌ ዚች ጋር ሌላ ካለ ሌላ ሳብታይትል ካለ ኮለን እንዲያደርገን እንቀጥላለን። ያኛው ውስጥ ማሳስ ስትራክቸር ነው። ከዛ መጨረሻ ላይ ፉልስቶክ እናስቀምጣለን ማለት ከጨረስን በኋላ ይሄንም ስነ ገዛ በኋላ ጆርናል ኔሙ እንጽፋለን። እዚህ ጋ የሪፖርቱ ነው አጻጻፉ የሪፖርት ስለሆነ ነው። ግን ጆርናል ኔሙ መጨረሻ እንጽፋለን። ደግሞ ታሪክ ነው ነው ጆርናል ፉል ኔም ነው የሚጻፈው። አብዛኛቹ ካፒታላይዝ ነው። ከዛ ቮሉም ነምበር ካለ ይጻፋል። ሹ ነምበር ሊኖር ይችላል ፕራኬት ውስጥ ነው የምናስገባው። እዚያ ሌላ አክቸ ይሄ ሪፖርት ስለሆነ ነው። ኢሹ ነምበር፣ አርቲክል ነምበር ካለ ጻፋል። ብዙ ጊዜ አርቲክል ነምበር ፔጅ ነምበር ሰዎች ስለምጠቀሙ ለዛ ነው። ፔጅ ነምበርም ሊጠቀሙ ይችላል። ከዛ መጨረሻ ላይ ሊንክ ካለ ዲጂታል ኦብጀክት አይደንቲፋየር የሚባለው ቀጥታ ወደ ቀጥታ ወደ ሊንጉ ነው የሚወስደው ፐርማነንት ሊንክ እዛ አርቲክል የሚወ እሱ ካለ እንጨምራለን። በመጨረሻ እንደዚ አይነት ሲስተም እንጽፋለን። ተጨማሪ ከፈለካሽ እንዲ ያለው ሰል እያንዳንዱ ፍራንሲንግ ሲስተም ላይ ዞሮ ሁሉም እዚህ አይነት ሊክ መስራት አለበት፣ ፍራንስ ከሆነ አሁን ፔፐራችን ማየት እንችላለን። ይሄኛው ነው። ይሄኛው እንግዲህ ቅድም መጀመሪያ ላይ ሰውቹ ፔፐር ነበር። አሁን ደግሞ ፔፐሩን እንዲመስላል። አሁን ሁለት ነገር ይቀረናል፣ ምን ላይ ሳይቴሽን፣ እንዴት ሳይት እንደምታደርጉ ነው። አሁን እዚህ ጋር ቴብል ኦፍ ኮንቴንት ሙሉ በሙሉ ማለት ሙሉ በሙሉ አሁን ተሰራ ነው። እልህ አምጥተው እላይም

ሶ ፔጅ ነምበር ለማስገባት ቀላል እንደዚህ ክሊፕ ታርጎ እዚህ ጋር ማስገባት። ሶ ሄዲንግ ላይ ወይ ደግሞ ሄደር ላይ ነገር ግን አሁን እኛ የምንፈልገው ቴብል ኦፍ ኮንቴንቱ ሁለት አይነት ነው። ምንድን ነው ቴብል ፔጅ ነምበሩ ሁለት አይነት ነው መሆን ያለበት ሮማን ነምበር እና ኖርማል ቁጥሩን ማለት ነው የምንፈልገው። ስለዚህ ሁለት ሴክሽን ይኖረናል ማለት ነው። ይሄ ፕሪሊሚነሪ እና ሜይን ቦዲ ሴክሽን ነው ከዚህ ወደ ታች ያለው ወዲህ ሰክሽን ወዲህ ላይ ያለው ደግሞ ኦ መሰለኝ እንሄዳቸው ናቸው። ምን ፈልጎ ኖርማል ቁጥሩ ከዚህ እንዲጀምር ከዚህ በላይ ደግሞ ሮማን ነበር እንደሆነ ስለዚህ ይህን ትንሽ ይሄን ወደ ላይ እናመጣለን እንደ ማለት ነው እን ከዛ ስለዚህ እዚህ ጋር ምን አደርጋለሁ? እሱ አሁን ላይ ነገር ከዛ በኋላ ምን አደርጋለሁ? ኒ እዚህ በኋላ እንትነና ሶ አክቹሊ አይ ዊል ጎ ሂየር ኦን ሰይ አክቹሊ እዚህ ሁለት ነገር አለ። ሰክሽንም ፔጅንም ብሬክ ማለት ትችላላችሁ። ፔጅ ብሬክ አክቹሊ ኦዲ ቴክስ ብቻ ነው ማለት ነው። ግን ሰክሽን ብሬክ ሌሎች ለመንገድ ቦዲ ብሬክን ጨምሮ ነው። ኦዲ ቴክስን ጨምሮ ሌሎች ለመንገድ ለምሳሌ ፔጅ መርጅን ሊሆን ትችላላችሁ። አግድም መቀየር ትችላላችሁ

የኛ የኛ ዶክመንት ሁለት ሰክሽን አለ። የመጀመሪያ ፕሪሊሚናሪ ሰክሽን እዛ፣ ሁለተኛ ደግሞ ዋናው ቦዲ ሚሮ ዋና ሰርግ ያዘው ማለት ነው። ስለዚህ ይሄኛውን እንመልሰው እና ወደ ቦታው እሱ ንናጥተዋል። ሶ ገዛ ምን እናደርጋለን ወደ ላይ ሚሄድና ምን ይመጣል? ዲዛይን ላይ ኦፕሽን ማግኘት ምችሉት። ሶ እዚህ ጋር አለ ፔጅ ነምበር እኛ መምረጥ አለብን፣ ቤት መንበር ምንድን ቦታ ነው። ነገር ግን ይሄ ሊቀይር ነው። ምክንያቱም አንድ ግ የፈለኩት መርጂኑ የምፈልገው ኢታሊ ሮማንስ ነምበር እንዲሆን፣ ኖርማል ይህም ፎርማት ከብቼ እዚህ ጋር እስታርት ፎርም ሄዳላችሁ። እሱ ከአይ ነው። እዚህ ጋር እንዲሰጥልኝ አልፈልግም። ምን ብሎ ነው ሁለት ብሎ እዚጋ ይሄን ሰክሽን ብሬክ ማለት ይችላል፣ ወይም ደግሞ ኒው ፔጅ ማለት ይችላል። ግን ያለው እዚጋ የመረጥነው ነው። ሰጠው ሌላ ነው። ጥሩ። ይሄኛው እንደምታዩት እዚጋ ሰሴም

ቦተም ቤጅ ባረግ ነው ስለማለ ቀይሮልኛል። ላይ ግን አይቀይርልኝም፣ ምክንያቱ ዲፍረንት ስላለት ነው። አሁን ይሄኛው ቤጅ እዛ ጋር የሚቀይረው አብሮ የምትለው ሁሉም እያንዳንዱ ፉደር እና ያሳያል። ይሄ ይመስላል ከዚያ አሁን ምንድን ነው የምናደርገው ቴብሉ ጋር እንሄዳለን ምክንያቱም ቅድም ያወጣነው ወደ የሚባል ነገር የለን እዚህ እንዳለን በኋላ

አሁን እዚህ ጋር ኢንተር ተጠቅሞ ነው ያለፍናቸው ነገሮች። እዚህ ጋር አሁን የስፔስ ነው ያለው። እዚህ ጋር ተፈጠረ ሲሆን ስፔስ ነው ነው። ምን ላይ እንዳለን ታይም ነው ለመጽሐፍ እንችላለን። እዚህ ጋር ታይም ለሁሉም ማለት ነው። እ ሌሎች ነገሮች እዚህ ጋር የተለያዩ ነገሮች እዚህ ጋር ማውሰን እንችላለን። ነገር እዚህ ጋር መጨመር ትችላላችሁ ማለት ነው።

ፔጅ ነምበር ብቻ ነው የሆነ ሽግሽግ ልናዎች ይሄ ብቻ ጋር እንደዚህ ነው። ግን የሆነ ነገር ሙሉ በሙሉ የሚቀየር ካለ ቅድም ቀይረ ነበር እዚህ ጋር መቀየር እንችላለን።